ስማም ወይ? ዛሬ ቪዲዮ አለቅም። እንደ እቀርጻለሁ እዚህ ቪዲዮና እየፈለግኩና አልመሸብም ቶሎ አቀርጽ መሽቷል። ግን ያው ትንሽ ቪዲዮና ነገር ማግኘት አለብኛ እዚህ ጋር ሪያክት ማድረግበት። እኔ የምልህ መቼ ነው አንተ ሰብስክራይበር ጨምሮ መቶ ሺህ ገብቶ የማይው ሁሌ፣ በቃ አምናም ካቻመን በቃ ዘውነ አይ ሀቂቃ መቶ ሺህ መግባት አለበት። ገባ ገባ እንዴ? ምንድን ነው ሌላ ቤተሰብ የለም። እ ሼር የሚያደርግ ነገር ሰብስክራይብ የሚያስደርግ ቤተሰብ የለም። ከአንተ በኋላ ስንቱ መቶ ስንቱ መቶ መቶ ሺህ አለም አለ ሚሊየን ገብቷል እኮ ለማንኛውም ከምር መቶ መግባት አለብህ። ደስ አይልም ደስ አይልም። ኢንሻላ መግባት አይቀርም አንድ ቀን እንገባለን። ያው ግን አሁን ቻሌንጅናን ነገር እያዘጋጀው ነው ሰማንያ ሺህ በዚህ ወር እንገባለን። ቀጣይ ደግሞ ዘጠና ምናምን እያለን

ከዛቸው ቀብር ጋር ተያይዞ ማለት ነው፣ በጣም ብዙ ጉዳዮች በጣም በጣም ብዙ ነገሮች ተነስተዋል። ሙስሊሙ ማህበረሰብ ለሁለት ተከፍሎ ማለት ነው፣ ሁሉም የየራሱን አቋም የሚተናገረበት የተምና የተላለፈበት ነበር። ይሄንን ቪዲዮ ጠቅላላ አድርጌ በሁለተኛው ቻናሌ ላይ ለቀቄላቸዋለሁኝ። የሁሉም ሐሳብ እኔ የለውም እዛ ላይ አስቀምጬላችኋለሁ ድረስ አስቀምጬላችኋለሁ። ሄዳችሁ መመልከት ያላችሁ በጣም አወዛጋቢ ነገሮች ተነስተዋል። ከዛ ውስጥ ከዛ ውስጥ ግን ማለት ነው ዛሬ ቀብራቸው እንደነበር በጣም በርካታ ሰዎች ተገኝቶ እንደተቀበሩ የሚታወስ ነው። ከዛ ውስጥ በጣም የገረመኝ አንድ ቪዲዮ አለ። ያንን ቪዲዮ እስኪ እንመልከተው። ሀጂ ዑመር እንድሪስ አርፈዋል። ጋይስ፣ እኔ ምንም እንኳን ክርስቲያን በእኚህ አባት ሞት እጅግ በጣም አዝኛለሁ። እስልምና እንኳን እየተሳሳተ እምነት ቢሆን እንኳን እርስ ግን ጋነም እንዳይገቡ እግዚአብሔርን እግዚአብሔር ምረቱን ያድርግሉ በለው ያዞንባ ማለት ይሄ ነው። ይህሉ ዙራ አጥምጥም ሄድ ለምን አስፈለገ? ትወነው ቃል አስፈላጊ ነው። ቀጥታ በቃ እስልምና የስህተት ሃይማኖት ነው ማለት ትችል ነበር። ግን አይደለም እውነታው ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፍጹም ከእርሱ ተቀባይ የለውም እርሱም በመጨረሻ ይቱ ዓለም ከከሳሪዎች ነው እና አንድ ሰው እስልምናን በትክክል ይዞ አላህ ዘንድ እስከቀረበ ድረስ አይከስርም። ምንም ማያሳስብን እቺ። አላህ ለሙፍቲ ሀጂ ዑመር ቤተሰቦች ትግስትን፣ ለዘመድ ወዳጆቻቸው ደግሞ መጽናናትን ይወፍቅልን። አሚን። ወሰላሙ አሌይኩም። ወአለይኩም አሰላም ወረህመቱላሂ ወበረካቱ። እጅግ በጣም የሚገርም ቪዲዮ ነ ያየ ነው። እንግዲህ ከሙፍቲ ዑመር መሞት ጋር ተያይዞ ይህ እንግዲህ የያዙ እንባውን እያነባ ማለት ነው እስልምና የሐሰት ሃይማኖት ነው እንግዲህ ከሞቱ ሙስሊሞች ወደ ገሀንም ነው የሚሄዱት የሚሆን ነገር ለመናገር ፈልጎ እያለቀሰ በጣም እሱ ቤት እንግዲህ ተቀኝቷል። በቃ በቅኔ ተናግሯል ወይ ደግሞ በምድር የሚባለው ብቻ በቃ በሱ ቤት ተናግሮ ሞቷል ማለት ነው። ለማንኛውም ያለህበትን መንገድ አንተ ራስ እንድታጠናውን ጠይቀሃለን። አጥ ነው ያለህበትን መንገድ ከእስልምና ውጪ እዚህ ምድለ የትኛውም ሃይማኖት ሀቅ አይደለም። ሀቅና እውነተኛው ሃይማኖት እስልምና ብቻና ብቻ ነው። በጣም ስለገረመኝ ነው ይህ ቪዲዮ አጋሯቸው። ከዚህ ጋር ተያይዞ እጅግ በጣም የሀዝን ነገር ተመልክቻለሁኝ ዛሬ ወደ ፌስቡክ መንደድ ላይ በኮመንት ዙሪያ አካባቢ ላይ እያየሁት ነው አንደኛው ከሙፍቲ ሀጂ ዑመር ሞት ጋር ተያይዞ ማለት ነው፣ ሸይጣን ተነሳልን አልሐምዱሊላህ ሲል፣ አንደኛው ደግሞ ሀበሻ ነብያ አጣች ነብያችን ሞቱ ሲሉ የሚታይ ነገር እያየን ነው። ይህ ነገር እንግዲህ ምን ያህል አለመወቃችን ጥግ ድረስ እንደሄደ የሚያሳይ ነው። ካወቀን በወቀት መሞገት ወይ ማስተማር ካልቻለ ደግሞ ዝም ማለት ነው። ረሱ ላ ሰለም በሐዲሳቸው ዝም ያለ ነጃ ወጣ ብለዋል። ስለዚህ እኔ በበኩሌ ዝም ታመርጫለውኝ። ሐቂቃ ያለንበት ሁኔታ አሁን ላይ ያስፈራል ያስፈራል። ሀይቃ በጣም ነው የሚያስፈራው። መቼ ነው ግን የአክሱም ሙስሊሞች ስቃይና መከራ የሚያበቃው? እስከ መቼስ ነው ፍትህ ፍትህ እያልን በዚህ ሁኔታ የምንቀጥለው? ካሁን በፊት እንደሚታወቀው ሴት እህቶቻችንን ሂጃብ ለብሳችሁ ትምህርት አትማሩም ተብለው ለዓመት ያክል ከትምህርት ገበታቸው ተፈናቅለው ሲሰቃዩ ሲጨቆኑ ኑረዋል። ያን አልበቃ ብሎ ደግሞ አሁን ጭራሽ የአዛን ድምፅ መስማት አንፈልግም ውጡ ቀጥሉ ወደ ምትሄዱበት ሂዱ እየተባሉ ነው። ተወልደው ባደጉበት ሀገራቸው፣ ንብረት ባፈሩበት ሀገራቸው እየተፈናቀሉ እንጨፈጭፋችኋለን፣ እንገላችኋለን እየተባሉ እየተዛተባቸው ተጨቁ ነው፣ በስቃይ ነው ያሉት። እስከ መቼ ነው የአክሱም ሙስሊሞች በዚህ ደረጃ እየተሰቃዩ እየተጨቆኑ ነው የሚኖሩት? ሁሌ ፍትህ ፍትህ ማለት ሰልችቶናል። ለማንስ ነው ፍትህ የምንለው? ሁሌ ፍትህ ብለን እንጮሃለን፣ ምንም መፍትሄ የለም። የሆነ ነገር ይደረጋል። ሁሌ ፍትህ አው ሐይቃ በየጊዜው ፍትህ ፍትህ ፍትህ ይባላል። ጩኸታችን ራስ እኮ መልስ አግኝቶ እኮ ቢሆን ጥሩ ነበረ፣ ግን ትጮህ አለ ትጮህ አለ። ከዛም በኋላ የሆነ ጉዳይ ይነሳል፣ ይረሳል። ከዛም በኋላ እዛ ያሉ እህት ወንድሞቻችን ማን ነው ፍትሃቸውን ሳያገኙ እንደ ሽንፈት ተቆጥሮ ማለት ነው የተባሉትን ነገር ከማድረግ ወደ ኋላ አይሉ ከዚህ ቀደም እንዳያችሁት ነው። እህቶቻችን አትፈተኑን ተብሎ ማለት ነው ጮህን፣ ሳይፈተኑ ቀሩ። የኛ ጭዋት ብቻ ሆነ። የሚያግዝ ጠንካራ የሆነ ተቋም የለን ወይ ደግሞ የመንግስት አካል ያግዘ ፍቃደኛ አለም። አሁንም ይሄ ነገር ባካቹ ባካቹ ችላ አትበሉት። በመጂስም በኩል በከፍተኛ ደረጃም ያላቸው ስታቶች መንግስትም ባካቹ ባካቹ ልጆች በተወለዱበት ባደጉበት በገዛቂያቸው አቂያቸው ሲፈናቀሉ፣ ለዛው በእምነታቸው መብታቸው በሆነ ጉዳይ ላይ ሲፈናቀሉ ማየት እጅግ በጣም ያዝን ነው። እጅግ በጣም በጣም በጣም የሐዘን ነገር ነው። ስለዚህ ዋካችሁ ዋካችሁ መጅሊስም በዚህ ጉዳይ ላይ ዝምታን ዝምታውን መስበር አለበት። ሐቂቃ ማለት ነው እንደ ቀደ የለበትም እንዴ ይሄ ከማንኛውና የትኛውም ጊዜ የከፋው ነገር ይሄ ነው። አዛመታችንም የጃመለብሳችንም ሂዱ ወደ ሀገራችሁ ሲሏቸው፣ ይሄ ከዚህ በላይ ንቀት፣ ከዚህ በላይ ውርደት አለ? የአክሱም ሙስሊሞች ላይ ለአመታት እየተባባሰ የመጣው ግፍና መከራ ሊቆም ይገባል። አዛን አትሉም፣ ሂጃብ አትለብሱም። ይህንን ስሰማ እንደ አንድ በጣም እንደተናደደና ጽንፈኛ እንደሆነ ሙስሊም ልናገር ብፈልግ ያመሃል እንዴ? አደለም፣ መስጊድ ውስጥ አዛን ማለት የአንተ ቤተ ክርስቲያን ውስጥም ገብቼ አዛን ልል እችላለሁ የሚል ንግግር እናገር ነበር። ይህን ከተናገርኩ ግን ከጽንፈኞች አልተሻልኩም። እኔ ሁሌም ቢሆን ነገሮችን ከማባባስ ይልቅ ወደ ተሻለ ሀሳብ ማምጣት ይቀድመኛል። ነፃ ምርጫ ነው። ከዚህም አንጻር የአክሱም ሙስሊሞች ተወልደዋል፣ አገራቸው ነው። እንደ ማንኛውም ሌላ ግለሰብ የመኖር እኩል መብት አላቸው። ሂጃብ የመልበስ፣ አዛን የማለት መብት አላቸው። ቅድስት ምድር ብለህ የምታስባት ሀገር ቅድስት እንዳለሆነች አንተም ታቃታለህ። ምክንያቱም ጭፈራ ቤት ከፍተህ ሰዎችን ከጊዜ ወደ ጊዜ እየገደልክ ቅድስት ምድር ማለት አይቻልም። ቅድስት ምድር ከሆነማ አዛኑን ፍቀድ። ምክንያቱም አዛን ማለት አንተን የፈጠረህን አምላክ ከፍ ከፍ ማድረግ ነው፣ ለሱ እንስገድ፣ ከመጥፎ ስራ እንቆጠብ፣ የመሳሰሉትን ጥሪ ነው የሚያቀርቡት። ስለዚህ ይህን ነገር ልትከለክሉ አይገባም። እንደ ሙስሊም ሁሉም ሙስሊም አንድ ስለሆነ የአንዱ ሙስሊም በደል ሌላኛውን ያመዋል። እንደ ሀገር ኢትዮጵያዊ ስለሆንክ ማንኛውም ግለሰብ ሲበደል ያመኛል። እንደ ሰው የሰው ልጅ ሲበደል ያመኛል። አምላክም ቢሆን በደሎኞችን አይወድም። ሰዎች ግፍ መሯቸው ጦርነት ከማንሳታቸው በፊት አንተ በዚህ የምትቀጥል ከሆነ ፈጣሪ ራሱ በአንተ ላይ ጦርነት ያውጃል ማለት ነው። አባካችሁ አገራችን ለሁላችንም ትበቃለች። ለሁሉም እንድትበቃ አድርጎ ነው የፈጠራት። አይምሯችን ጠቦ ወዳችን ስለሰፋ ነው እንጂ ምድሯ ለሁሉም እምነት ተከታይ ለሁሉም ህዝብ በቂ ነች ማለት ነው። መከባበር አንዱ ለአንዱ መቆም ይሄ ይመድባችሁ ይህ ግፍ መቆም አለበት። ባይነኝ አመሰግናለሁ። ሰላም ሰላም ሰላም ሁለን። እኛም እናመሰግናለን። በጣም ትክክለኛና ምርጥ ሚዛናዊ ንግግር ነው የተናገረው። ሰላም፣ አንድ ሀገር ላይ ልማት የሚመጣው እድገት የሚመጣው ሰላም ሲኖር መከባበር ሲኖር ነው፣ እና መከባበር ደግሞ የሚመጣው ከዚህ ከሃይማኖት ምጨመር ነው ማለት ነው አንድ ሰው በአንድ አካባቢ ላይ የግድ የእናንተ እምነት ሰዎች ለበዙ ብቻ ማለት ነው ውጡሉና ታስፈልጉ ማለት ተገቢ አይደለም። አሁን እንደዚሁ እንደ ኢትዮጵያ ብናይ ማለት ነው ሙስሊሞች መቶ ፐርሰንት ሙስሊሞች የሚሆኑበት ቦታ ላይ ማለት ነው የተለያዩ የእምነት ተቋማት የሚያመልኩበት ቦታ ተገንብተው አይተናል አይተናል። እነዛ ነገሮች እ እኮ እነሱም ውጡሉን ብለው አፍርሰው አፈናቅለውን ነገር መሄድችን ነበረ። ለዛውም መቶ ፐርሰንቱ እኮ ምላችሁ ሙስሊም በሆነበት ከተማ ላይ አለ። እዚሁ በሀገራችን ኢትዮጵያ ላይ ማለት ነው። አይ የተከበረች ሱታ ምናምን የምትሉን ነገር ደግሞ እንዳይሆን እንዳትሉን። ድንቅ መከበር በከተማው ላይ ጭፈራ ቤት፣ የዝሙት ቤት፣ የሱስ ቤት ይሞላበት። ምን አይነት ነገር ነው የምታወሩት? ወይስ የኛ አዛን ነው ለእናንተ ርክስን? ነው ወይስ ሴቶች ሂጃብ መልበስ ነው ለእናንተ ርክስና ይሄ ግልጽ የሆነ ለእስልምና ያላችሁ ጥላቻ ነው። ይህ ደግሞ አያዋጣም፣ አያዋጣም ለምድድም አያዋጣው። ሙስሊሙ ማህበረሰብ በዚህ ኢትዮጵያ ላይ ማለት ነው ከሌላው እምነት በጣም በዝቶ ልቆ በሚገኝበት በዚህ ጊዜ ላይ እንደዚህ አጉል የእልህ ጨዋታና የስሜት ጨዋታ ጥሩ አለም። ተከባብረንና ሰላም ሆነን እቻ ሀገር ለሁላችን የምትበቃ በጣም ሰፊ የሆነች ምድር ነው ያለችን በተከባብረ መኖር የምንችልበት ሀገር ላይ እንደዚህ የበላይነትና እኔ እኔ ብቻ ነኝ መኖር የምችለው መግዛት የሚችለው ማለት ተገቢ አይደለም። ይህን ነገር ስርዓት ማያዝ የሚችለው አካል ማለት ነው ስርዓት ሊያሲዝ ይገባል። እዚጋ ከጀርባ የምትመለከቷት የቤት ሰራተኛ እነዚህን ጨምሮ ከአምስት ሚሊዮን ብር በላይ የሚያወጡም የወርቅና የተለያዩ ጌጣጌጦችን ዘርፋ በፖሊስ ቁጥጥር ስር መላ ታውቋል። የአዲስ አበባ ፖሊስ እንዳለውም ከዘጠኝ ወራት በላይ የተሰራበት የነበረው ቤት ባለቤቷ መተኛቷን ምክንያት በማድረግ እንደ ሙች ሁኔታ በመጠቀም የተለያዩ እነዚህን በርካታ አይነት እቃዎች በመስረቅ መካኒሳ አካባቢ በሚገኝ አንድ ሆቴል ውስጥ አልጋ ይዛም መደበቋ ተነግሯል። ታዲያም የግል ተበዳይም ለፖሊስ ጉዳዩን ካመለከቱ በኋላም የባምቢስ አካባቢ ፖሊስ በዛች ሆቴሎች በፖሊስ ቁጥጥር ስር ሊያውላት ይችላል። በዚህ ሰዓትም ምርመራ ላይ እንደምትገኝ ፖሊስ አስታውቋል። ሀሳባችሁን ኮሚቴ ሊያስቀጡ ዚ ያለችው የፕላስ ምልክቷን መጫናችሁን አትርስ። የሚገርም ነው፣ ሀቂቃ በጣም የሚገርም ነው። እንደዚህ ይቻላል? እንደዚህ ይቻላል? እንጀራ የምታገኝበት ተደስተ ማለት ነው። ሰርቀ ሲሆን ተሸማቂ እየፈራ ነው። ግን በገዛ ላብህ ደክመ የምታገኘው ብር እኮ ያስደስታል። ያን የመሰለ ብር እያገኘ ከእንደገና እዚህ ሰው ብር አጓጉቶ መዝረፍ ተገቢ አይደለም። ይህ ነገር ሊታረም ይገባል። በተለይ በተለይ በቤት ሰራተኝነት የምትገቡ ገቡ እህቶችም ወንድሞችም ሊሆኑ ይችላል ስትገቡ በጣም የሚያጓጉ ነገሮች ልታዩ ትችላላችሁ። ስታጸልቡ ምናሉ ይችላል አሊያም ደግሞ እንደ አጋጣሚው ነገር ልታገኙ ትችላላችሁ። ግን እነዚህ ነገሮች እናንተን ለመፈተን ሊሆን ስለሚችል፣ ባይሆን እራሱ ማለት ነው አግባቡ እቃውን ብትመልሱ ያገኛችሁት ነገር ይኸው አለቄ ብለህ ብትመልስ፣ ይኸው ብለህ ብትመልሽ ማለት ነው ያላሰብከው ሲሳይ እራሱ ሊመጣል ይችላል ያላሰብከው ማለት ነው። ስለዚህ ይሄ ነገር ተገቢ አይደለም። እስቲ እናንተ በቤት ሰራተኛ ወይም ደግሞ የመዳም ቀም ሆናችሁ ማለት ነው እንደዚህ አይነት ውድ ነገር አግኝታችሁ መልሳችሁ ታቃላችሁ ታውቃላችሁ? እስቲ ይህ እንደዚህ ያጋጠመኝ ካላችሁ ኮመንት ላይ አስፍሩልን። ይሁላቸው አሜሪካ ውስጥም እንደዚህ አይነት ነገሮች አለን። እንደ ቢልዲንግ ብቻ እንደኖርን እንዳታስቡ፣ ሲትም ከተማም አለን። ግን እንደዚህ አይነት ራንች ምናምን እንደ ኢትዮጵያ እንዳለ አለን። አያም እዝም አለን። ይሄ የኛ ቤተሰብ ራንች ነውና በጣም ደስ ምለው ምንድነው የምንባለው? በአማርኛ በግ ነው በግ ነው። አ የምንባለው እነሱ እነሱም አሉን ደስ ይላሉ። እና አህያችን አንድ ብቻ ነው ያለን። እንደዚህ ይመስላል። እንግዲህ ይገርማል። አሜሪካ አሜሪካ ትገርማለች፣ ትገርማለች። በጋቸው ምን ያክላል፣ ባካቸው። አህያቸው ቆንጆ ነው

ቁርአን ቅራ ቅራ አይና ፋርኑ ልጃችን ነገራችን ላይ ስማ፣ ስም ማን ነው? ጫፋራ አቡላሂ እኔ ማን ነኝ? አዋ ብቻ ነኝ እኔ ማን ነኝ? አጎት አይደለሁም እና እኔ ማን ነኝ? አዋ ማን አዋ አጎ አትልም

የማመጣች ማመጣች ማመጣች የት ሄደች ሄደች ስራ ቦታ ስራ ቦታ አባስ የት ነው? ሱቅ ሱቅ ኦ ማሻአላ አጎስት አጎ ቤት ቤት ምን እየሰራ ኩላ እ ኩላ ቁርአን እየቀራ ማሻአላ ማሻአላ ያው ያው አጎት ነኝና ፈቃድ የለኝም ፊቱ እንዳላሳያችሁ። በቃ ስላመመ እኔ ጋ ነው የሚውለው። እዚህ ነው በቃ የሚውለው። ትንሽ የሰሞኑ ጉንፋን አድክም አድርጎታል። ሁለት ዓመት ከሁለት ወሩ ነው። አፍ በደንብ ፈቷል። አርጉለት በኔ ስም ነው በነገራችን ላይ አፉን ራሱ የፈታው የኔ ስም ጠራ እና በጣም ነው የሚወደኝ። ህፃን ልጅ የሚወደው ልጅ ቆንጆ ነው ተብሏል ባለፈው እና ቆንጆ የለ ማለት ነው ጃቡዬ አመመሽ? የቱ ጋር ያመመሽ? እና አክም ቤት ትሄዳለህ፣ መርፌ ትወጋለህ። ሲሮፕስ አትፈልግም። እስቲ እንደዚህ በል። ሰብስክራይብ በለስ። ሰብስክራይብ፣ ሰብስክራይብ። ይከብዳል። አድርጉ በል አድርጉ በል። ይከብዳል። እ ወላሂ ወላሂ፣ በልሽ ላይ ወላሂ። እሺ፣ ላይክ በልሽ፣ ላይክ፣ ላይክ አለ። ጃፈር ተኛ እኮ ላይክ በል፣ ላይክ በል፣ ላይክ በል። አትልም፣ አትልም። ላይክ በል። አሰላሙ አለይኩም ወረህመቱላሂ፣ ዛሬም ሌላ ጥያቄ ይዤላችሁ መጥቻለሁ። ዛሬ ደግሞ ጥያቄ ምንድነው? ከቁርአን ውስጥ በጣም የሚያስደነግጣችሁ የሚያስፈራችሁ

አያ የትኛው ነው የሚለው፣ እናንተ እስቲ የሚያስደነግጣችሁን ጻፉልኝ። የኔ ኩሉ ነፍስ ዛኢቀቱል መውት የምትለዋ ታስደነግጠኛለች። ሞት ሁል ጊዜ እንዳለ ታስተውሰናለች። ሰው ነገ ስትመጣ ያቺ የቁርኣን አያ ስት ብዙ ጊዜ ትለቃለች፣ ትንሽ አንጀት ታላውሳለች። አላ ስብን ታላ ሁላችን መጨረሻ ያሳምርልን። አየው አየው፣ ያ ጀመዓ እስኪ ሰብስክራይብ አድርጉ። በቀጣዩ የቻለ ቢሮ እንገናኛለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።